ምን እንደሚመስል ያሳየኝ ሴት ነኝ እኔ። ሞት ራቁትነት፣ ምን እንደሚመስል ያሳየኝ ሴት መከዳትን፣ የሃይማኖት መኒፕሌሽን፣ የሶሳይቲ ክደትን፣ ብቸኝነትን፣ ችግርን፣ መከራን፣ ክብርን፣ በሰው አይን ክብር የሚባለው ነው አሳይቶ ያመጣኝ። ስለዚህ የቱ ነው? ብርቀኝ ነኝ ብርቀኛ ነኝ። አዎ አላህዬ በየሄድኩበት ብርቀኛ ነኝ። ፈጣሪ እዚህም እዚያም ብርቀኛ ነኝ። ስለዚህ ብርቀኛ እንደመሆኔ ደግሞ አንተል ፈጣሪ ብሎ አልትል ነፍሴ እውነተኛዋ እሱን አይታ እስከምትረካ ድረስ ብርቀኛ ናት። እንደተስገበገበች ትቆያለች። ሆፕፉሊ እናንተም ያላ ፍቅር የኔን ያህል እንደዚህ ቃላትን እንዴት ነው፣ ቃላት አንዳንድ ጊዜ የማይገልጹት ነገሮች አሉ። አንዳንዴ ህይወታችሁ ውስጥ የሚገርመው እዝነት ያላ እዝነት አልገባቸውም። እንዴት ነው የምለው ላይ ትንሿ ለእኔ ጠብቶ አነግታ ነው። ይሄንን የሰዎችን ትብይትና ላፈራርሶ እኔ ጋር እንዲመጣ ያደረገው የስልምናን ትምህርት እነዚህ ሰዎች ምነግርሽ አላቃቸውም፣ አንዳቸውንም አላቃቸውም። ግን አምጥቶ እንዲናገሩ አድርጓቸዋል። ፈልቅቆ ቁርአንን እንዲቀሩ አድርጓቸዋል። ፈልቅቆ ህይወታቸውን እንዲያጋሩ እንድማር አድርገውኛል። ፈልቅቆ ጋፋቸው ከክርስቲያኑ ሳይቀር ከሆነ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ እንዲያወራ አድርጓልማ። ያ ሰውዬ ቢሆን ከነ ትብይቱ መቶ አይነግረኝም ነግረኝ ትቢቱ ክርስቲያን ነው፣ ሊያስናግረው አይችልም። ቪዲዮውን ግን ስታይ ትቢቱን ሰብሮ ፈጣሪ ነቢዩ መሐመድ ስለ ላ ለ ሰለም ብሎ ሲያወራልሽ፣ ቪዲዮን ብታዩ እውነት ብሏለሁ ይሰው ነው የምትዩ መልክት ነበረ አለ። ስለዚህ ያናግረዋላ ፈጣሪ እንዲናገር ያደርገዋል። ምክንያቱም መልክቱ ሊገባኝ የሚችለው ከዛ ሰው ብቻ እንደሆነ ያውቃላላ። እንዴት ሆነልሽ ይሉኛል አይደል እንዴት ነው የማይሆነው? እኔ እኮ ሰማይ ምድር ባለቤት የሆነው ፈጣሪ የእሱ ባሪያ ሆኜ እንዴት ነው የማይሆነው? ነገ እኮ እንደዚህ ደርስብሻል እንዴት ሆይ፣ እኔ ማንኝና እሱ ባሪያውን የፈለገ መሬት ቢያንደባልላት፣ ቢፈልግ እዛ ቢወስዳት፣ እዛ ቢያደርጋት፣ እኔ ማነኝ? መብቱ እሱ አይደል እንዴ? እንዲና እንደዚህ ብዬ የሚያንቀባርር ማነኝ እኔ? ፈጣሪያል ማናለኝ ብላ ነው አዲስ እነሱ ያልኖሩበትን እስልምና እንደዚህ ለኔ አያው እስልምና ቆመ። ሙስሊሞች እኮ ሶስት አራት ማምለክ ጀምረዋል ቢሉኝ ማለት ነው። ለእኔ ግን አንድ ፈጣሪ አላህ አለ ብዬ ሞታለሁ እንጂ ማንንም ተደግፍ አይሆን። ለምን እርግፍ ብሎ አላለም እኮ አንቺ ብርቅ መጣሽ? እነሱ እኮ ሌላ ሶስት አራት እያጋሩ ነው። እንዲም አለ ቁርኣን ላይ እንዲም እንደዚህ ብለው ቢቀጥፉ እንኳን እኔ ዳዝም ያተር ቁርኣን ሙሉ ተንትረሽ አላነበብሽውም። አራቱ ቨርስ ለእኔ በቂ ነው። ፈጣሪ አለ እንደ ቃሉ እንደተናገረው አንድ መሆኑ ተናግሯል። ና እውቀትም ከሆነ እውቀት በቂ ነው እና አልሐምድላ አለኩ ለሱ ለፈጣሪያችን አላ- ክብር ምስጋና ይገባው። ዛሬም አንቺ ቤት መጥቼ ምናልባት አንቺ በጣም ከመውደድሽ ብትሰሚ ብሎ ነው ያዘጋጀው ሊሆን ይችላል። የሰሙትም ሰዎች ብዙ በተደጋጋሚ ሊኖሩ ይችላሉ። ከዚህም በኋላ ደግሜ ደግሜ ደግሜ ባልነግራችሁም እንኳን ዛሬ እንደው ለተወሰነ ጊዜ ባላረገው ረጅሙን መንገድ ግን ይሄ ያወራውላችሁን እንዳለ ያላ ፈቃድ ነው። እኔ መንገድ የሆነውና please give her a chance። እስልምና ለሌሎቹ ለምትሰሙት ካላችሁ give her a chance። አትከስሩም። አትሊስት ምን እንታተርፋላችሁ? peace የምድራዊ ሰላማዊ ኑሮ ብትሰልሙ ነፍሳችሁን ራሳችሁን እራሳችሁን ወዳችሁ ፈጣሪያችሁን ብታዩ። ባትሰልሙ ግን አትሊስት፣ አትቅጠፉ። በቃ አትሊስት። ይሄንን ነገር ማጠልሸቱ አደ ኤንድ ጎሉ ምን ልታገኙበት ነው? ጎ ባክ ቱ ዩር ቦክስ፣ ወደ መጽሐፍቶቻችሁ ሂዱ። ጥንቋዮችን ከሆነ ወደ ጥንቆላችሁ ሂዱ ግን በምታመልኩትም ከሆነ ሂዱ። ስለ ስልምና መታችሁ ስለአንዱ ፈጣሪ አለ አትቅጠፉ። አትሊስት ደቤስቲ ክንዱስ ጎባክ ቱ ዩር ቦክስ የእናንተ አለኝ የምትሉት አምላክ ካለ ከእኔ አላህ ጋር እስቲኑ እና እናውሰው። አለኝ ብላችሁ ስለ እኔ አላህ እናንተ መታችሁ አትንገሩ። ስለ ራሳችሁ እስቲ ፈጣሪ ስለ ድንጋዩ እናውራ። ቀዳስ ኦላይክንሳይ አላህ ይወዳችኋል ሁላችሁንም።